እኔ ጋር ብር ያለው መጥቶ ይጠይቀኝ። አንተ ማን ነው የምትጠይቀኝ? አለች አለ። ኮሜንት አለየው እዚህ ላይ አሳያቸዋለሁ። በምን ላወራሽ? ዋትስአፕ፣ ሰው ወል እምቢ ያለኝ ስላት ቴሌግራም ብቻ ነው የምሰራው አለች። ቴሌግራም ላይ ልክ ሲሄድ ምንድን ነው ያደረገችው? በዚህ ቁጥር ጻፍልኝ አለች። እኔ ደግሞ የሷ መስሎኛል፣ አላወኩም። ከዛ ለካ የአሊን ቁጥር ነው የሰጠችኝ። እዚህ ላይ ስለቀየርኩት ነው ቆይ አንዴ አንዴ እዚህ ጋር ስለረበት ኦኬ እሺ እሺ ለምን እንዴት አመሻሽ ሰላም ነው ደህና ነኝ እግዚአብሔር ይመስገን እንዴት ነህ ደህና ነህ አለን አለን አለን ረጅም እግዚአብሔር ይመስገን ያው ይሄ ጉዳይ እኔንም ይመለከተኛል ምክንያቱም እኔ እንደምታውቀው ኢትዮጵያ ውስጥ መጥቼ ኦንላይን ማርኬቲንግ ንግዱ ስራ በስፋት እየሰራሁ ያለሁት ወይም ስራዬ ብዬ የያዝኩት ነገር ሌት ተሌት እሱን ነው። እውነት ለመናገር ሱቅ ላይ ቆመው ከሚቸረችሩት እና ርዝቃቸውን ከሚጠብቁ ባለ ሱቆች እኛ የበለጠ ተጠቃሚ ነን፣ በኦንላይን የምንሰራ ሰዎች። ምክንያቱም አንድ ሱቅ ዛሬ ሰራ ቢባል በጣም አከፋፋይ ካልሆነ በስተቀር ከሰላሳና ከሀያ ሺህ ብር በታች ነው የሚሰራው። አከፋፋይ ሲሆን ነው በሚሊየን። እኛ ግን እንደ ርዝቆ ሆኖ ምናልባት ሁለት ሰው እንኳን ትዕዛዝ ብንቀበል ሶስት መቶ አራት መቶ ሺህ ብር ትዕዛዝ እንቀበላለን ስለዚህ ከየትኛውም አሁን ባለው በኦንላይን ማርኬቲንግ ሲስተም ስራ ከየትኛውም ስራዎች በይበልጥ ቆንጆ ስራ የኛ ስራ ነው። ኦንላይን የምንሰራ ሰዎች እሰማለሁ አይደል? ሰሚያሉበራቦ ነገር ግን እዝች ጋ ምን አለ መሰለት እኛን የሚያዩን ሚዲያ ላይ ነው። እኛ ሚዲያ ባለቤት ነን። ታማኝ መሆን ለራስ ነው። ታማኝ ሆኖ መስራት ለነገ እንጀራ ነው፣ ለዛሬ ብቻ ሳይሆን። ዛሬን አግኝቼ ዛሬን ልጥፋ ካልኩኝ ነገ ነገ መስራት አልችልም ማለት ነው። ሶ ሀረብ ሀገርም ሆነው የተለያዩ አለማት ሆነው እቃ ሲያዙ ትልቁ ችግራቸውን ልንገረ ሙቤ ይሄ እጣን ማጨሻ ነው የምታዩት፣ ሴራሚክ ነው። ይሄ እጣን ማጨሻ ዋጋው አምስት መቶ ብር ነው። ይህ እጣን ማጨሻ ደግሞ በገል ሴራሚክ ሳይሆን ኖርማል ተሰርቶ ደግሞ በጀበና ነገር ሁለት መቶ አምሳ ብር ወይም ሶስት መቶ ብር ይሸጣል ማለት ነው። ሌላ ቦታ ነገር ግን አንድ አይነት ነው ማለት ነው። ሶ ምን ይደረጋል መሰለ እነሱ የገንዘቡን መርከስ እንጂ የሚታያቸው የእቃ ጥራት በፍጹም አያውቁም። በዛ ሲስተም ምን ያደርጉልሃል፣ ግሩፕ ላይ ገብተው የከሌቃ ውድ ከሚሴ ጎበዝ ጎበዝ ታታሪ ሰርተው የሚኖሩ ደሴ ላይ ጎበዝ ጎበዝ ታታሪ እውነቴን ነው የምልክ፣ በጣም ጎበዝ ጎበዝ ልጆች አሉ፣ ግን አያዟቸው። ለምን እንደማያዟቸው ታውቃለህ? እቃቸው ውድ ነው ተብሎ ስለሚወራ፣ አንድ ምንጣፍ አንደኛው ልጅ ጋር አርባ ሺ ብር ይለውና አንደኛዋ ሰላሳ ሺ ብር ትለዋለች። የት ይሄዳሉ? ባለ ሰላሳ ሺ ብር ዋጋ ይሄዳሉ። ስለ ማቴሪያሉ፣ ስለ ሜትሩ፣ ስለ ምንም ምንም ያውቁት። በቃ ምንጣፍ መሆኑ ነው የታያቸው ትልቁ ምንጣፍ። ብዙዎቹም አሉ። በነገራችን ላይ አባቴ ማለት ሶስት ቢላ በላክ ነው ያለኝ። ሶስት ቢላ በላክ ሲለኝ ምንም ማለት አይ አባዬ ለራሴው፣ አይ አባዬ አንድ ቀን አለህ አንተንም የወፍቀ ብዬ ነው ደዋ ያርኩት። ወላሂ ነው ምንሽ እናስናገራለን ደግሞ ሲመርጠን ሲወደን ነው። ዲኒን ኢስላም የሚወፍቀን ትልቅ ሚማ ነው የመጀመሪያው። በመጀመሪያው ስሜ ዩኑስ ጌዲዮን እባላለሁ። የተወለድኩት አለም ጤና ነው ያደኩትም አለም ጤና ከተማ ነው። ኢትዮጵያዊ ነኝ። አበሻ ነኝ እንደምትመለከት። ሌላ ደግሞ ስልምና በላይላ ለላ ሐመድ ረሱላ ላ ያምኑ እንዴ ሊሞት ይችላል የኔ አምላክ? እኔ የፈጠረኝ ሰማይና ምድር የዘረጋ ጌታ እንዴትስ ይሞታል? እንዴትስ ይከበራል? እንዴት ሲሞት እኔ ደግሞ ከአይምሮ ጋር መጃጃል እዚህ ደግሞ ማለት ነው ኢየሱስ ጌታ የሚጠቅስ ሰው ነው። በዚሁ አጋጣሚ ነግራችሁ ነገር ከባይበል ውስጥም ገብታችሁ ማመት ትችላላችሁ። እናቴም አባቴም ካቴም ናቸው በኦርቶዶክስ ተዋህዶ እምነት ውስጥ ነው የሚኖሩት።

ውስ ቢላበለስሌ ምን አለክ? አይ አባዬ ለራስው። አይ አባዬ አንድ ቀን አለህ አንተን የሚወፍቀ ብዬ ነው ያደርጉልህ። ወላሂ ነው። አላህ ደግሞ ሲመርጠን ሲወደን ነው ዲነን እስላም የሚወፍቀል። ትልቅ ሚሄማለው። የመጀመሪያው በመጀመሪያ ስሜ ዩኒስ ጌዲዮን እባላለሁ። የተወለድኩት አለም ጤና ነው፣ ያደኩትም አለም ጤና ከተማ ነው። ኢትዮጵያ ቤተኛ በሻኔ እንደምትመለከት እ ሌላ ደግሞ እስልምና እንደ አላት በኋላ ታዲያ እ በላይ ሰማይና ምድር የዘረጋ ጌታ እንዴትስ ይሞታል? እንዴትስ ይቀበራል? እንዴትስ ይገረፋል? መሆን የለበትም። ይሄ አይምሮ ማታለል ነው። ወላሂ ነው፣ ምላችሁ ይሄ አሻንጉሊት ጋር መጃጃ እንደሚበዛ ሁሉ ይሄ ደግሞ ከአይምሮ ጋር መጃጃ አይደለም።

ለምን አላህ ስብሀኑ ትዓላ የተናገረው እና ያለው ነገር ሁሉ ይሆናል። ይናገራል ዓለምን ሁሉ አንድ ነቢይ ይመጣል ብሏል። እርሱን ከእኔ በላይ ነውና እርሱን ስሙት ብሏል። ለዓለም የላካቸው ደግሞ ማስረጃ አለን።